ሰላም ጤና ይስጥልኝ፣ እንደምንሰነበታችሁ። የእግዚአብሔር አምላካችን ስም የተመሰገነ ይሁን። በዚህ አሁን የገባሁት ሰሞኑን በዚህ በቤተ ክርስቲያናችን አስተምህሮ ላይ ቤዛነት የሚለውን ቃል አስመልክቶ ብፁዕ አባታችን አቡነ ገብርኤል በተናገሩት ላይ ባስተማሩት ትምህርት ላይ ብዙ ወገኖች ብዙ የቤተ ክርስቲያን ሊቃውንት እና ሌሎችም በዚህ ጉዳይ ላይ ይመለከተናል ያሉ ሁሉ ብዙ ነገሮችን ሲናገሩ እሰማለሁ። ስለዚህ እስቲ በዚህ ጉዳይ ላይ ያለኝን የተወሰነ ነገር ማንጸባረቅ ስለፈለግኩኝ የተወሰነ ጫጭር ደቂቃ ለመናገር እሞክራለሁ። በመጀመሪያ ቤዛ የሚለው ቃል በጣም ታላቅ የሆነ ስነመነቆታዊ የክርስቲያን አስተምህሮ ነው። ይሄ ቃል በጣም ታላቅ ቃል ነው፣ በመጽሐፍ ቅዱስ ውስጥ ካሉት ቃላት ሁሉ። ስለዚህ ቤዛ የሚለው ቃል በብሉይ ኪዳንም በአዲስ ኪዳንም በስፋት ተገልጧል። ይልቁንም ደግሞ በዚህ በአዲስ ኪዳን መጽሐፍ ቅዱሳችን ውስጥ ከ16 ጊዜ በላይ ይሄ ቃል የተገለጸ ሲሆን ግሪኩ ይሄንን ቃል በአጠቃላይ በመጽሐፍ ቅዱስ ውስጥ በስምንት አይነት ቃላት ነው ቤዛ የሚለውን የተናገረው። የመጀመሪያው ሉትሮን በሚል ነው። ሉትሮን ማለት ይህ ቃል በአዲስ ኪዳን ሁለት ጊዜ ነው የተነገረው። በማቴዎስ ወንጌል ምዕራፍ 20 ቁጥር 28ና በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ የተጠቀሰ ቃል ነው። ይሄ ሉትሮን ማለት ትርጉሙ ካሳ ማለት ነው። ዋጆ ማለት ነው። ለአንድ ለተያዘ ዕቃ ወይም ለደረሰ ጉዳት ተገቢው ካሳ መክፈል ማለት ነው። ይሄንን የምንመለከተው እንግዲህ ጌታችንና አምላካችን ኢየሱስ ክርስቶስ ወደዚህ ምድር የመጣው የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ፣ ካሳ ሊከፍል፣ ዋጋ ሊከፍል እንጂ እንዲያገለግሉት አልመጣም የሚለው ቃል የተነገረው በዚህ ሉትሮን በሚል ቃል ነው። ሁለተኛው የተነገረው ሉትሮቴስ የሚል ነው። ሉትሮቴስ የሚለው ስም ማለት ነው። ይህ ቃል የተነገረው ለሙሴ ነው። ሉትሮቴስ የሚለው ሙሴ እስራኤላውያንን ከግብፅ ምድር በእግዚአብሔር ረድኤት በእግዚአብሔር ጸጋ ነፃ ስላወጣቸው በሐዋርያ ሥራ ምዕራፍ 7 ቁጥር 35 ላይ እስጢፋኖስ ስለ እስራኤላውያን ሲናገር ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመላእኩ እጅ እግዚአብሔር ሹምና ቤዛ ምን ማለት ነው? ዴሊቨረር ማለት ነው። ነፃ አውጪ አድርጎ ላከው ማለት ነው። ስለዚህ ይሄ ቃል የተነገረበት በኛ በአማርኛ ቤዛ ይባል እንጂ ትክክለኛ ትርጉሙ ሉትሮቴስ የሚለው ነፃ አውጪ ማለት ነው። ሦስተኛ የተነገረው ይሄ ቤዛ የሚለው በአማርኛ የተተረጎመው ቃል አንቲ ሉትሮን የሚል ነው። አንቲ ሉትሮን ማለት በአንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር ስድስት ላይ አንድ ጊዜ ብቻ የተነገረ የእግዚአብሔር ቃል ነው። ትርጉሙም ምንድን ነው? ኢየሱስ ክርስቶስ ራሱን ለሰው ልጆች ሁሉ ኃጢአት ዕዳ የሚከፈልን ካሳ ወይም ዋጋ ወይም ምትክ ሆኖ በኃጢአተኞች ምትክ ሆኖ በመሞቱ የኃጢአት ዕዳ መክፈሉን የሚገልጥ ቃል ነው። ይሄንን በአንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር ስድስት ላይ ራሱንም ለሁሉ ቤዛ ሰጠ፣ ካሳ መክፈልም የሚያመለክት ነው። ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። ይህ አንድ ጊዜ የተነገረ ነው። አራተኛ ቤዛ የሚለው ቃል በግሪክኛ ሆነ በሌላ አባባል የተነገረው አንታ ላግማ በሚል ቃል ተገልጿል። አንታ ላግማ ማለት ተመጣጣኝ ወይም እኩል የሆነ ዋጋን ስለመክፈል የተነገረ ቃል ነው። ምን ማለት ነው? በአዲስ ኪዳን ሁለት ጊዜ ነው ይሄ የተጠቀሰው በማቴዎስ ወንጌል ምዕራፍ 16 ቁጥር 26 እና በማርቆስ ወንጌል ምዕራፍ 8 ቁጥር 37 ላይ ተደግሯል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ማለት ነው? እኩል የሆነ ዋጋ ተመጣጣኝ የሆነ ዋጋ አንታ ላግማ እኩል የሆነ ዋጋ ምን ይሰጣል? አይሰጥም የሚል መልስ ነው የሚኖረን። ለውጥ ሆኖ ለዛ እኩል ሆኖ ለነፍስ ዋጋ መክፈል የሚችል ማን ነው የሚለው ጥያቄ ነው። መልሱ ምንድን ነው የሚሆነው? መልሱ ምንም መስጠት አይችልም ወይም ምንም አድርጎ መስጠት የሚችልበት ነገር የለውም የሚል ነው። አምስተኛ ሉትሮሲስ በሚል ቃል ነው የተነገረው። ሉትሮሲስ የሚለው ቃል ሙሉ ዋጋ ነው፣ ሙሉ ክፍያ ነው፣ ከፍሎ ማስለቀቅና ለራስ ማድረግ ማለት ነው። ይህንን በዕብራውያን ምዕራፍ 9 ቁጥር 12 ላይ ኢየሱስ ክርስቶስ የዘላለምን ቤዛነት ከፍሎ ለራሱ እንዳደረገን የሚናገር ክፍል ነው። ይህ ቃል በሉቃስ ምዕራፍ 2 ቁጥር 38 ላይ ተነግሮበታል። ይህንን የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና። ሉቃስ 1 68 ላይም ሉቃስ 2 38 ላይ ተነግሮበታል። ስድስተኛ፣ አሁንም በአማርኛ ቤዛ ተብሎ የተነገረበት ቃል አፖ ሉትሮሲስ የሚል ነው። ይሄ ከሁለት ቃላት የተመሰረተ ነው። አፖና ሉትሮሲስ ከሚል ነው። አፖ ሉትሮሲስ መስተዋድዳዊ አረግ ነው። ይሄ ማለት ሙሉ ዋጋን አስቀድመን ሉትሮሲስ ማለት ምን ምንድን ነው ብለናል። ሙሉ ዋጋ መክፈልና ማስለቀቅ ነው ብለናል። ስለዚህ አሁን አፖ ሉትሮሲስ ማለት ዋጋን ከፍሎ ማስለቀቅ፣ መዋጀት፣ መግዛትና የራስ ገንዘብ ማድረግ ማለት ነው እና እንግዲህ ይሄንን በኤፌሶን ምዕራፍ 1 ቁጥር ሰባት ላይ ሰው በኃጢአቱ ምክንያት ከወደቀበት ከሞት ከሰይጣን ባርነት ከወደቀበት ስፍራ ከሲኦል ባለዳነት ነፃ አውጥቶ እግዚአብሔር ዋጋ ከፍሎ ነፃ አወጣው ማለት ነው። ሌላው ሰባተኛው እዚህ ውስጥ የምንመለከተው አጎራዞ በሚል ቃል ነው የተነገረው ቤዛነት። አሁንም በአማርኛ ሲተረጎም አጎራዞ ማለት የገበያ ቋንቋ ነው፣ የንግድ ቋንቋ ነው። ይህ ማለት ዕቃም ከገበያ ላይ ዋጋ ከፍሎ መግዛት ማለት ነው። ይህንን በራእይ ዮሐንስ ምዕራፍ 5 ቁጥር 9፣ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁ፣ በስጋችሁ የፈለጋችሁትን ማድረግ አትችሉም። በዋጋ ምን ሆነ ተገዝታችኋል፣ በመን ዋጋ በክርስቶስ ደም ተገስታቸዋል የሚል ነው። ስምንተኛ ይሄው ቃል ኤክሳጎራዞ በሚል በመስተዋደዳዊ ሀረግ የተነገረ ሲሆን አውጥቶ ማለት ነው። ዋጋ ከፍሎ የተያዘን ንብረት አስለቅቆ ዋጋ ከፍሎ አስለቅቆ ለራስ ገንዘብ ማድረግ ማለት ነው። አዎ ይሄንን የምንመለከተው ገላትያ ምዕራፍ 3 ቁጥር 13 ላይ ከሕግ እርግማን ዋጀን ይላል። ከሕግ እርግማን አወጣና ለራሱ አደረገን ማለት ነው። እንግዲህ እነዚህን ሁሉ ስንመለከታቸው እነዚህ ስምንቱም የሚያሳዩን ዋጋ መክፈልንና ለራስ ገንዘብ ማድረግን፣ የተያዘን ማስለቀቅን የሚያሳይ ነው። ስለዚህ እኛ በአዳም ኃጢአት በራሳችንም ኃጢአት ምክንያት ከወደቅንበት፣ ከእግዚአብሔር ከተለየንበት፣ ለሰይጣን ባሪያ ከሆንንበት፣ ከሞት በኋላ ፍርድ የሚጠብቀን ኃጢአተኞች ሆነን ሳለን ከዛ ውስጥ ጌታችንና አምላካችን ኢየሱስ ክርስቶስ የኃጢአት ዕዳችንን ከፍሎ ነፃ አወጣን ማለት ነው። ስለዚህ የኢየሱስ ክርስቶስ ሰው መሆን አብይ ጉዳይ ቤዛነትን ለመክፈል ነው ማለት ነው። ጥሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤዛነትን ለሶስት አካላት ትሰጣለች። ይኸውም አንደኛው ለክርስቶስ ነው። እስካሁን በተነጋገርንበት ላይ ሙሉ ስምምነት አለ። ደሙን ክሶ እንደገዛ በደሙ ዋጋ እንደተቤዠን ጠቅላላ አሁን የተነጋገርንበትን ክፍል የሚያመለክት ነው። ሁለተኛው ለድንግል ማርያም ትሰጣለች ቤዛነትን። ሶስተኛ ለእንጨት መስቀል ትሰጣለች መስቀል ቤዛችን ነው ድንግል ማርያም የዓለም ቤዛ ናት የሚል ማለት ነው እነዚህ ሶስቱም ቤዛዎች ሰዎችን ከኃጢአት ከሞት እና ከገሃነመ እሳት ፍርድ ያድናሉ ተብሎ ይታመናል መስቀልም ያድናል ድንግል ማርያምም ታድናለች ጌታ ኢየሱስ ክርስቶስም ያድናል ማለት ነው ከዚህ ሁሉ በላይ የቤተ ክርስቲያኗ ሊቃውንት የድንግል ማርያምን ቤዛዊት ዓለምነትና እንዴት ቤዛዊት ዓለም እንደተባለች ሲያስተምሩ በሦስት መልኩ ያስተምራል ቤዛዊት ዓለምነቷን። አንደኛው በሔዋን እናታችን ኃጢአት ምክንያት የደረሰውን እርግማን ድንግል ማርያም ክርስቶስን ስለወለደችልን በመውለዷ ምክንያት ቤዛዊት ዓለም ትባላለች የሚል ትርጓሜ ነው። ይሄ አንዱ ትርጓሜ ነው። ሁለተኛው ስለ ድንግል ማርያም ቤዛዊተ ዓለምነት የሚነገርበት አውድና አስተምህሮ ድንግል ማርያም ከእግዚአብሔር ዘንድ የተላከው ቅዱስ ገብርኤል የምስራች ብሎ ጌታን ስለ መውለዷ ሲያበስራት የመልአኩን ቃል ስትሰማ እንደ ቃልህ ይሁንልኝ ስላለች ያን ጊዜ የዓለም ቤዛ ሆናለች የሚል ትርጉም ነው። ስተውሉ ቃሉን ስለሰማች እንደ ቃል ይሁን እንዲህ ብላ ስላመነች ቤዛዊ ዓለም ተባለች የሚል ነው። ሦስተኛው የድንግል ማርያም ቤዛነት እንደ ክርስቶስ እንደ ልጇ ድንግል ማርያምም ለሰዎች ኃጢአት ምትክ ከሆና በመሞትና በመነሳት ቤዛነትን ከፍላ ሰዎችን ከሲኦልና ከገሃነመ እሳት ፍርድ ነፃ አውጥታለች በሞቷ ቤዛነትን ከፍላለች የሚል ትምህርት ነው ስለዚህ ከላይ በስምንት አይነት የግሪክ ቋንቋ መጽሐፍ ቅዱስ የሚናገርለት ቤዛነትና ለድንግል ማርያም የተሰጠው ቤዛነት በአንድ ነገር ብቻ ይመሳሰላል እርሱ ምንድን ነው ድንግል ማርያም ሞታ ተነስታለች። የሞተችውም ለኃጢአተኞች በሲኦል ላሉ ነፍሳት ከሲኦል ወደ ገነት ለመመለስ የሞተችው የከፈለችው ቤዛነት ነው የሚለው ተመሳሳይነት ይኖረዋል። እነዚህ ሁለቱ ግን ተመሳሳይነት የላቸውም። የቤዛነትንም ትርጉም ሊሰጡ አይችሉም። ምን ማለት ነው? በብሉይም ሆነ በአዲስ ኪዳን እስካሁን ድረስ በተነጋገርነው ውስጥ ቤዛ የሚለው ቃል ስለ መውለድ የሚነገርበት ቃል አይደለም። ምን ማለት ነው? ስለወለደች ቤዛነትን ከፍላለች የሚል ትርጉም ሊሰጥ የሚችልበት አቅም የለውም። ቤዛነት ማለት መውለድ አይደለም። በመውለዳቸው ምክንያት ሰዎች ተባርከዋል፣ ተባረቁ ነው የሚባለው። መካን የነበሩ እግዚአብሔር ማዕፀራቸውን ከፈተ፣ ባረቃቸው፣ ነውራቸውን አስወገደላቸው። ልክ ነውሬን አስወገደው ብላ ኤልሳቤጥ እንደዘመረችው ማለት ነው። ስለዚህ በብሉይም ሆነ በአዲስ ኪዳን ቤዛነት የሚለው ቃል ስለ መውለድ የሚናገር አይደለም። ኢየሱስ ክርስቶስን በመውለዷ ድንግል ማርያም ቤዛዊት ዓለም ልትባል የምትችልበት ምንም አይነት አግባብ የለው፣ መጽሐፍ ቅዱሳዊ አይደለም። ሊቃውንት በራሳቸው ምኞት እና በራሳቸው ፍላጎት በራሳቸው መረዳት የሚያስተምሩት ትምህርት እንጂ መጽሐፍ ቅዱሳዊ አይደለም። ሁለተኛ የእግዚአብሔርን ቃል ስለሰማችና ይሁንልኝ እንደ ቃል ብላ ያመነች ሴት ወይም ያመነ ሰው ቤዛ አይባልም። በየትኛው መስፈርት? እስካሁን ባየናቸው በነዚህ በስምንቱ ቤዛ በሚሉት ቃላት ውስጥ የሚሰጠው ትርጉም ቤዛነትን አይሰጥም። ድንግል ማርያም መልአኩ መጥቶ ሲናገራት ስላመነች ቤዛ ሆነች። ይህ ፈጽሞ መጽሐፍ ቅዱሳዊ አይደለም። ያመነች ነፍስ ብጽዕት ናት። ያመነ ሰው ብፁዕ ነው። አመነ አብርሃምም አመነ ጽድቅ ሆኖ ተቆጠረለት። የምታምን ነፍስ ብጽዕት ናት። ብጽዕት እንጂ ቤዛ አያስብልም። ስለዚህ በትክክለኛው መስፈርቱን አሟልቶ ቤዛዊት ዓለም እንድትባል የምትችልበት የድንግል ማርያም ቤዛዊት ዓለምነት ሞታ ተነስታለች የሚል ነው። ይህንን ቤተ ክርስቲያን ዛሬ ትደብቀዋለች፣ ትሰውረዋለች፣ ታፍርበታለች። የሚያሳፍርም ነው። ምክንያቱም ድንግል ማርያም የኢየሱስ ክርስቶስን ሞት በቂ ስላልሆነ ሰዎችን ማዳን ስለማይችል እኔ ልሙትላቸው ብላ ሞታለች ተብሎ የሚነገረው ትርክት በቤተ ክርስቲያናችን ውስጥ ያለ ይሄ በእውነት ነው የምላችሁ ወገኖቼ፣ የወንጌልን ታሪክ የኢየሱስ ክርስቶስን የማዳን ስራ የመጽሐፍ ቅዱስን ጠቅላላ የቤዛነት አገልግሎት የሚያፈርስ የዳቢሎስ ትምህርት ነው። ይህንን ነው በአደባባይ መናገር ያለባት ቤተ ክርስቲያን። ቤዛነት በመውለድ አይደለም። ቤዛነት ቃል ሰምቶ በማመን አይደለም። ቤዛነት በመሞትና ምትክ በመሆን ነው። ድንግል ማርያም ደግሞ ቤዛ የምትሆንበት አግባብ በዚህ መንጉል የለም። ሞታለች የሚባለው ሐሰተኛ ትርክት ነው። ቤተ ክርስቲያኗ እንግዲህ ለድንግል ማርያም ብቻ ሳይሆን በእውነት ለእንጨትም ቤዛ ነው ብላ ለእንጨትም ትሰግዳለች። ይሄ መስተካከል አለበት። እንጨት ለእኔ ቤዛ ሊሆን ምትክል ሊሆን አይችልም። መስቀል ማለት ነው። መስቀል ቤዛ የሆነው ኢየሱስ ክርስቶስ ተሰቅሎ ደሙን ያፈሰሰበት እንጂ እርሱ ቤዛ አይደለም። አይደለም፣ ድንግል ማርያም የዓለም ቤዛ አይደለችም። ቤተ ክርስቲያን እንዲህ አይነት ትምህርት ስላላት ከዚህ ባለፈ የራሳቸውን አስተምህሮ ደግሞ መጽሐፍ ቅዱሳዊ ለማድረግ ያልተጻፈ የሌለ ታሪክ በመጽሐፍ ቅዱስ ላይ ጨምረ አሳትማለች። ይህንን በአንደኛ ቆሮንቶስ ምዕራፍ አራት ቁጥር አስራ አራት ላይ ሐዋርያው ቅዱስ ጳውሎስ እኔ ለእናንተ ቤዛችሁ ነኝ እናንተ ግን እኔን አላፈራችሁኝም ተብሎ በስርዋጽ እንዲገባና እንዲታተም ተደርጓል። በአዲስ ኪዳን መጽሐፍ ቅዱሳችን ላይ በ2ሺ ዓ ም በታተመው ማለት ነው። በጣም አሳፋሪና አስነዋሪ ነው፣ በእግዚአብሔር ቃል ላይ መጨመር። ስለዚህ ዛሬ ይሄንን የከበረ የድንግል ማርያምን የቤዛነት አገልግሎት የቤዛነት ስራ ቤተክርስቲያኗ ተሸክመው ያለውን ማለት ነው። ይህንን የሚቃወሙ ሰዎች ቤተ ክርስቲያኗ በተቻለት አቅም ይሄ ህዝቡ እንዳይሰማውና ህዝቡ ወደዚህ ወደ ኢየሱስ ክርስቶስን ወደ ማመን ወደዚህ እውነት እንዳይመጣ መጋረጃ ሆኖ የተሰራውን ለዘመናት ያለው ይሄ አስተምህሮ እንዳይፈርስ ትከላከላለች። ለዚህ ነው አሁን የምናየው ግርግር። ወገኖቼ ከእውነት ጋር እንቁ። ጌታ ኢየሱስ ክርስቶስ ይመጣል። ይሄ ነገር የሚያሳየን ምንድን ነው? የዋጃቸውን እንኳ ጌታ ክደው ይላል ጴጥሮስ፣ ሁለተኛ ጴጥሮስ ላይ የዋጃቸውን ጌታ እንኳ ይክዳሉ ይላል። ጌታ ኢየሱስ ክርስቶስ በመስቀል ላይ የከፈለውን ቤዛነት መካድ ማለት ከኢየሱስ ክርስቶስ ሌላ ቤዛነትን የከፈለልኝ አለ ማለት ነው። ይሄ ማለት የኢየሱስ ክርስቶስን ደም መርገጥ ማለት ነው። ይሄ በእውነት ለውይይት ለክርክር የሚበቃ አይደለም ወገኖቼ። እኛ እናልፋለን፣ ጌታ ይመጣል፣ በጌታን ፊት እንቆማለን። ያን ጊዜ ላስተማር ነው ለተናገርነው ላመንነው ነገር ሁሉ እግዚአብሔር አምላካችን ይጠይቀናል። ከኢየሱስ ክርስቶስ ሌላ ቤዛነትን የከፈለ ማንም የለም። የሱ ቤዛነት ደግሞ ሰዎችን ለማዳን በቂ ነው። በኢየሱስ ክርስቶስ የሚያምን የኃጢአቱን ስሬት አግኝቷል። የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ወገኖቼ እግዚአብሔር አምላክ ልቦናችንን ያብራልን። በእውነት ከእግዚአብሔር ያልሆነ የሰውን ትምህርት ተሸክመን ሕዝባችንን ከማሳት እግዚአብሔር አምላክ ይጠብቀን። አሜን። ወስብሐት ለእግዚአብሔር።